ምንም ምን ከዚህ በኋላ ድብብቆች ምናምን አልፈልግም። ብሩክ ምን እውነት ነው? እንደዚህ ከማያውቁት ሰው ጋር እንደዚህ አይኮነም። ዛሬ እንግዲህ ጨረቃዎች በአዲስ ቪዲዮ መጥተዋል ማለት ነው። ሀይሚና ቡራ እንግዲህ ዛሬ ቪዲዮ ለቀውልናል። በሀይሚ ቤት ቪዲዮ ተለቋል ማለት ነው። ቦራ የመግቢያ ቪዲዮ ሰርቶ እንግዲህ አዲስ ነገር በአዲስ ነገር መቷል ማለት ነው። ያላሰብነው ያልጠበቅ ነው ነገር ነው ቪዲዮ የተለቀቅ ነው። እውነት ለመናገር እኔ የሰርግ ቪዲዮ እየጠበቅኩ ነበረና መላኩ አይ ቲንግ ቻናል የለውም እና ስለዚህ በቦራ ይለቀቃል ብዬ ነበር። ትናንትናም በሀቤት የተለቀቀውን አይታችኋል። ነገር ግን ባልጠበቅ ነው መንገድ ቦራ እንግዲህ ሀይሚን ከሌላ ሰው ጋር አየኋት። እንዲሁም ምግብ ሲበሉ ሌላ ሰው ስታጎርስ አየኋት። ከልክ ያለፈ ነገር ስታደርግ አየኋት። ስለዚህ እውነቱን ልነግራት ነው። በጣም ነው የተናደድኩት ብሎ እንግዲህ ዛሬ ከሀይሚ ጋ ትንሽ ተጋጅተዋል ማለት ነው። ሀይሚ ደግሞ እንዴ ይሄ እኮ በእናንተ ቤት ተጠርቼ ነው፣ በእናንተ ቤተሰብ ሰርግ ላይ ነው። ስለዚህ የተጠራው ሰው ሁሉ የእናንተ ዘመር ነው። በዛ መንጻር ደግሞ አንድ ሰው ላጉርስሽ ብሎ እጁን ሲዘርር እንዴት እምቢ ይባላል? ይሄ እኮ የደስታ ቀን ነው። ምን አስበህ ነው ብለዋለች። ብሩክ ደግሞ እንግዲህ በቅናት አብዷል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንኳን ወደ ቻናሌ በሰላም መጣችሁ። ይሄን ቪዲዮ ስትጀምሩ ላይክና ሰብስክራይብ እያደረጋችሁ እንግዲህ ጉዞ ወደ ሀያ ሺ እንደምታስገቡኝ የጨረቃ ቤተሰቦች ባለሙሉ ተስፋ ነኝ ማለት ነው። አዲሶች ደግሞ ሰብስክራይብ እያደረጋችሁ ቪዲዮ የቀዩ ማለት ነው። እውነት ለመናገር አብዛኛው ሰው ማለት ነው ሰብስክራይብ ሳያደርግ ነው የሚያዩ ማለት ነው። ለምን ዩቲዩብ ስታዲዮ ላይ ያሳያል። ሰብስክራይብ ሳያደርግ በጣም ብዙ ሰው ነው የሚ ፐርሰንቱ ስለሚያሳይ ማለት ነው። እና ስለዚህ ሰብስክራይብ አድርጋችሁ ቪዲዮን ብታዩ ላይክ ብታደርጉ ችግር የለውም ምን የሚቀነስ ነገር የለውም። እና በቃ በቅንነት ማለት ነው። እና እንግዲህ ዛሬ ያው ሀይሚና ቡራ በአዲስ ቪዲዮ መጥተዋል ማለት ነው። ቡራ እንግዲህ የሆነ ሾርት ቪዲዮ ለቆ ነበረ በእሱ ቻናል ላይ ማለት ነው። እና እኔ ሙዚቃውን ስሰማ በቃ ደንግጫ አለው የተወሰነ ቢሆን ማለት ነው ብዙም ያን ያክል ማለት እንዴት ነው? አንዳንዴ የሚያስተላልፏቸው ዘፈኖች የፍቅር አሉ፣ እንዲሁም ደግሞ የቅሬት አሉ። እንዲሁም ደግሞ እንዴት ነው በቃ አላ አደለ ከዛም አንጻር ብዙም ያን ያክል ቪዲዮ የለቀቀው ቦራ ማለት ነው እና የሆነ ኮሽታ ነገር ነው ወይስ ምንድን ተፈጥሮ ነው ብዬ እየተምታተው ነበር። ና እንግዲህ ቪዲዮ ተለቋ አይታችሁታል ማለት ነው እንግዲህ ቦራ በቅናት እያበደ ነው ማለት ነው። ወንድ ልጅ ሲቀና ግን ደስ የሚለው ሰው አለ። እኔ የተወሰነም ቢሆን ደስ ይለኛል። የምሬን ነው የምላቸው እና ማለት በቃ ለፍቅረኛው እንዴት ነው፣ ፍቅር ይሰጣታል። ጥሩ ፍቅር ይሰጣታል ሲቀና ማለት ነው። በፍቅር መሀል ቅናት ምናምን አያስፈልግም ይባላል። አንዳንዴ ግን የተወሰነ ሳይበዛ በፐርሰንት ግን መኖር አለበት ብዬ አስባለሁ። እና ሌሎች ሰዎች ያኔ ሌሎች ሰዎች በሌሎች ሰዎች በፍቅረኛሞች ቀንተው የእነዚያን ፍቅር የሆነ ነገር ሲያደርጉ ሲያበላሹ ነው ያ ነው መጥፎ ነገር እንጂ ሁለቱ አሁን ለምሳሌ ቦራና ሀይሚ ፍቅረኛሞች ናቸው እና ሁለታቸው ጋር የሆነ ነገር ቢቀናኑ የፍቅራቸው ጥግ ነው እንጂ ያ ያክል ክፋት አለው እያ አላስብም። እና ሶ ቦራ ዛሬ የመጣበት ሁኔታ እንግዲህ ቅናት ነው፣ በቃ አስቀቃንቷል ማለት ነው። እና ሀይሚ ከሌላ ወንድ ሰው ጋር ከሌላ ሰው ጋር ምግብ ስትጎራረስ አያት። ከምግብም ያለፈ ከልክ በላይ የሆነ ነገር ስታደርግ አየኋት። የሆነ ነገር ማለት እንግዲህ ወሬ ምናምን በቃ አላል ሰላምታ እንደዛ ነው። እና ከልክ ያለፈ ነገር አየኋት። ስለዚህ ልጁ ማን ነው እሱ ልጅ፣ በቃ ማወቅ ፈልጋለሁ ብሏል ማለት ነው ብሩክ። እንግዲህ እዚህ ግን እዚህ ላይ ግን አንድ ነገር የምናገረው ነገር ቢኖር ማለት ነው ሀይሜ ከቦራዎች ወደ ውጭ ወደ ውጭ ሀይሜ ከቦራዎች ማንንም አትፈልግም። ሀይሜ መቼም አታደርገውም ማለት ነው በቃ ይሄ ነው እኔ ስለ ሀይሚ ያለኝ። ሀይሚ አሁን ቦራ ያለውን ያኔ መቼም አታደርገውም። ከቦራ ውጭም ማንንም አትፈልግም በፍጹም ማለት ነው ለምታደርጋቸው ነገሮች ለሁሉም ነገርም ገደብ አላት፣ በጣም ማለት ነው። እና ኢቨን ፕራንክም ስታደርግ፣ ምንም ስታደርግ፣ የሆነ ቪዲዮዎችን ስትሰራ ርቀቷን ጠብቃ ነው። እንዴች ብለን እንኳን አትነካካም ማለት ነው። እና ሶ ጉራችን ሀይሚ አታደርገውም ብለን ነው እኛ ላንተ የምንከራከር ማለት ነው። እና እንግዲህ አይተህም ከሆነ ይሄን ነገር አይተ ከሆነ እንግዲህ ፍቅረኛ ስለሆነች ቀንተ ሊሆን ይችላል። ያው ሀይሚ ትመለሳለች ተመክራ ማለት ነው። ግን እኮ አታደርገውም ስለማታደርገው ማለት ነው እና ብቻ ግን ያው ማለት አስተማሪ ነገር ነው ይዘውት የመጡት ያስባለው ቦራ ማለት ነውና፣ በሰርግ ማለት በሰርግ መሀል የሆነ ሰርግ ሲደረግ በቃ ማለት ፍቅረኛሞች ምናምን ነገር የሆነ ነገር ሲያደርጉ ገደብ እንዳላቸው ገደብ መኖር እንዳለበት ከልክ ማለፍ እንደሌለባቸው ለማስተማር ይመስለኛል ቦራ ዞት የመጠው እንጂ። እውነት ሀይሚ ይሄን ታደርገዋለች ብላ ታስባላችሁ? መቼም አታደርገውም፣ ግን ደሞ ወራ ምንድን ነው ያለ፣ በቃ ማለት ሰርጉ ላይ ሆኖ እሱ አስተናጋጅ፣ እሱ ሚዜ ሆኖ እንግዲህ ሀይሚን ነበር ሲቆጣጠር የነበረው። ና እኔ ኮ አይኔን ከአንቺ ላይ ተክዬ ነው እያየሁ የነበረው አንቺን ነው እየተቆጣጠርኩ የነበርኩ ስት ሲላት፣ ለምን ከኔ ላይ ታፈጣለ ብላለች። ደግሞ ከዛ ወራ በቃ ከዚህ በኋላ አያገባኝም። ወይኔ፣ ይሄ ቃል ኮ ይሄችን ቃል ከተናገራት ብሩክ ማለት ነው በቃ በአራት ነጥብ ዘጋ ማለት ነው። በቃ እንግዲህ ለምን አየህኝ ካልሽ በቃ አያገባኝም፣ ብሏል ማለት ነው። እና ዛሬ ሀይሚ ደግሞ እንዴት ነው ማ ያገባ ያገባሃል ብለዋለች። ብቻ ግን የሆነ ነገርም እንግዲህ ሀይሚን በጣም ብዙ ሰው ይወዳታል። ብዙ ሰው በቃ አይደል፣ በእህትነትም፣ በወንድምነትም በጓደኝነትም። ጓደኛ ሲባል እኮ ፍቅረኛ ብቻ አይደለም። ሶ ብዙ ሰው ስለሚወዳት ሰርጉ ላይ ሲያገኟት ያኔ በጣም ስለሚሳሱላት፣ ሴቶችም ጓደኞቿ ወንዶችም አብረው ሊኖሩ ይችላሉ። ሶ አጉር ሰዋትም ከሆነ ምግብ ነው ያኔ ሌላ ምንም የለውም። ቡራችን እንግዲህ ቅናት እንግዲህ ምን ይደረግ ያለ ነው ለማለት ነው እና ታደርገው መቼም ማለት ነው እና ብቻ እንግዲህ የምሬን እምላችሁ ቡራ ያንን ቪዲዮ ሲለቅን ፈርቻ ያለው ያኔ፣ ማለት ሀይሚ ና ቡራ ላይ ምን ተፈጥሮ ነው ብዬ። ምክንያቱም ዛሬ የምጠብቁት እስኪ የሰርክ ቪዲዮ አልጠበቃችሁ እኔ ጠብቄ ነበረ። ትናንትና ቀንጨ ብሎ ተለቋል፣ በቲክቶክ አይተነዋል። ና ግን በላይብም ይተላለፋል ተብሎ ነበር በመላኩና ና፣ አላየውም። እንግዲህ የእውነት ለመናገር አልደረሰኝም፣ እኔ ማለት ነው። በእርግጥ ፔጅ አለኝ የመላኩ ና ብቻ ግን ሀይሚዬ ተመችቷታል፣ ቡራችንም ተመችቶታል። አያችኋቸው ወዛቸው እንዴት እንዴት እንደሆነ እያበሩ እኮ ነው እንደ ፀሐይ ማለት ነው ና ወይኔ፣ በጣም ነው የተመቻቸው። ሀይሚዬም እንግዲህ ከባለፈው ትንሽ ወፈር እያለች ነው ሰውነቷ እየተመለሰ ነው። ልክ እንደ በፊቱ ድንቡሽዬ ልትሆን ነው ማለት ነው ና ደስ ይላል። የመሬ ነው ምላችሁ ና ብቻ እንዴት ነው የቡታጅራ ላይ በጣም ነው የሚመቻቸው በጣም ከምንም በላይ ማለት ነው ና እንግዲህ አዲስ አበባ ደግሞ ይው ለስራ ስለሆነ ምንም ማድረግ አይቻለም። እና ና ያው መሄዳቸው አይቀርም። እንግዲህ ሰርጉም ያው አለቀ ማለት ነው። ሳይሄዱ አይቀሩም። ብቻ ግን ዛሬ ቦራዞት የመጣው ትንሽ ያስደነግጣል። እውነት ለመናገር ያው ማለት ለማስተማር ይሆናል ብዬ አስባለሁ። በዚሁ አጋጣሚ የሀይሚ መቶ ሰማኒያ ስምንት ሺ ገብታለች። ስለዚህ ቪዲዮዋን ሽር ላይክ አድርጉላት። የምሬ ነው ምላችሁ። ሁለት መቶ ሺ ትግባ ስኪ ፕሊዝ።